ይቅርታ ማማ፣ እርስዎን ባከብርም የዛችን ሰይጣን ስም ግን መስማት አልፈልግም። ጽናት እንጂ ታይ ኒና፣ በማያገባሽና በማታውቂው ነገር ላይ አትግቢ። ምን እንዳደረገችኝ እኮ ስለማታውቂ ነው። ልጄ፣ ምንም ልትበድልሽ ትችላለች፣ በዚህ ልክ አትፍረጅባት። በእሷ በኩል እኔ ይቅርታ ልሻለሁ። ልጄ እባክሽን። ዛሬ ኪራ በጣም ተጨንቋል። የበፊት ጓደኛው በእሱ በሱ ምክንያት የአእምሮ ችግር ስለደረሰባት እናትየዋ ደግሞ ዶክተሮች እሱን ካገኘች እና ለአንድ ሳምንት ያክል እንክብካቤ ከተደረገላት ትድናለች ብለውኛል በማለት ኪራን አፈላልገው ዛሬ መጥተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በአለም ዳርቻ የምትገኙ የነጆም ኩኪንግ ቤተሰቦች እንዴት ናችሁ ላይክ ሼር ሳብስክራይብ በማድረግ እስከ መጨረሻው አብሮን ቆዩ ዛሬ ይዤላችሁ የመጣሁት ክፍል 89 ጽናት የህይወት መንገድ የሚለውን ተከታታይ ድራማ ነው ያው እንግዲህ ቤቲ አጋጣሚ እናቷ ወደ ሕክምና ልትወስዳት መንገድ ላይ ይዛት እየሄደች ነበረ። ከሩቅ ኪራን ያየችው ቤቲም እየተንቀጠቀጠች ኪራን አየሁት፣ ኪራ ኪራ ትላለች። እናትየዋ ስትዞር፣ እውነትም ኪራ ከፊት ለፊት እየሄደ ታየዋለች። እናትየዋን በመጣራት እባክን ኪራ ትለዋለች። ኪራም ይመጣል፣ በቤት ሁኔታ በጣም ይደነግጣል። እንዲህ ምን ሆና ነው በሰላም ነው በማለትም ይጠይቃቸዋል። ልጄ ታማ ታማብኝ ነው። ሁሌ ኪራ ነው የምትለው። ስተኛም ደብተሯ ላይ የምትጽፈው ስላሳለፋችሁት ስለብዙ አብራችሁ በነበራችሁበት ጊዜ ያለፈውን ሁሉ ነው የምታስታውሰው እና እባከን እባከን ልጄ ትለዋለች። እንደ ማይ ለምንድን ነው በር ላይ የምታወሩ ኪራ እኮ ነው፣ እቤት ግባበዩ የልጅሽን ይጮኛ እንደዚህም ታስተናግጁ ትላለች ቤቴ እናትየዋም፣ እባከን ኪራ ለአንድ ሳምንት እኛ ጋር ሆኖ ወይም ደግሞ አንተ ካልቻልክ ቤትህ ትሆንና ለአንድ ሳምንት እንክብካቤ እንድታደርግላት እኔም ቁርጤን አውቃለሁ። ከዛ በኋላ የመጨረሻ ተስፋዬ ነው። እድል ልሞክር እባክህን፣ ይሉታል እኔ እኮ ባለትዳር ነኝ፣ ለምንድን ነው እንደዚህ የሚሉት? ይላቸዋል እንደ አዎ አውቃለሁ እንጂ እሷ ግን እኮ ሚስቴ ላይ ያደረገችውን ያውቃሉ? በማለት ይነግራቸዋል እባክህን፣ እባክህን በማለት ይለምኑታል። ኪራም ላስብበት ብሎ ግራ በመጋባት ወደ ቤት ይሄዳል እና ጽናት እንዴ ኪራ ምንነህ ነው እንቅልፋተኛ ና ምንና ነው ትለዋለች አይ ምንም ሕያብን እያሰብኩ ነው ይላታል እሺ ቡና ላፍላለህ በማለትም ጽናት ቡና ልታፈላለት ወደ ኪችን ትሄዳለች ኪራም ብቻውን ያወራል እኔ ምንድን ነው እያደረግኩ ያለሁት የኔ ህይወት በቃ እንደዚ ነው ሁሌ በቃ ለምን ለምንድን ነው አሁን ማን ነው እየተጎዳ ያለው እኔ ነኝ ወይስ ጽናት በቃ በኔ የሚመጣ ጦስ ሁሌ ጽናትን ያገኛታል። አሁን ደግሞ ቤቲ የስራዋን አገኘች ብልኮ አዎ፣ የስራዋን ነው። ግን በእኔ ምክንያት ደግሞ እንደዚህ መሆኗ ያሳዝናል። ያች ኃይለኛ፣ ብዙ ነገር የምታስብ ብዙ ክፋት፣ ብዙ ክፉ ነገሮችን የምትሰራ እንደዚህ ሆና ሳያት አዝናለሁ። በእኔ ምክንያት ነው። አሁን እኔ ምን ማድረግ ነው ያለብኝ? ምን ማድረግ ነው ያለብኝ ይላል ብቻዋን። ድንገት ደግሞ በር ይቆረቆራል። ሊና ሂዳ ትከፍታለች። ደህና ዋሉ ማዘር ትላቸዋለች። እባክሽን ልጄ ወይ ልግባ ወይ ደግሞ ኪራ ካለ ጥሪልኝ ይሏታል። አይ የማላውቀውን ሰው አላስገባም፣ ይልቁንስ ኪራ ልጥራ ብላ ዘወር ስትል ኪራ አጋጣሚ ከቤት ሊወጣ በር ላይ ደርሷል። ያው እንደውም መጣልዎት ትላቸዋለች በቃ ሊና ግቢ እኔ ያወራለሁ በማለት በሩን ይዘጋል የኪራና የ የቤት እናት ቁመው ከኪራ ጋር ያወራሉ እባክህን ወይ ለአንድ ሳምንት ና ከኛ ጋ ሁንና ልጄ ተዳነልኝ ወይ ደግሞ እዚህ ላንጣት በማለት ይጨቃጭቃሉ ሊናም በር ሲል ተደብቃ ታዳምጥ ነበር ዘወር ሲል ያያታል እሺ ልአስብበት ብሎ አሁንም ሊና ምን እያደረግሽ ነው? ይላታል። አይኔ ቤት ሞሎ ያዜ ነበር እና እየወለወልኩ ነው እየፈለግኩ ነው ትለዋለች። ግራ እየገባት ሰውም ደንግጣ እና በሩ ላይ ነው እንዲህ ሞሎያ የምትፈልጊ? ይቼ ተረገመች፣ ምስጢሬን ሰማሽ ማለት ነው እያለ ኪራም ወደ ቤት ይገባል። ሊናም ለጽናት ትላታለች፣ እንዴ እኔኮ የሆኑ ሴትዮ ምታው ሲጨቃጨቁ ነበር ትላታለች። ሊና እባክሽን፣ በእኔና በኪራ ህይወት መሃል ምንም ነገር ወሬ አታመላልሽ፣ ምንም ነገር አትበይ በማለት ትታ ትሄዳለች። እኔ ለራስሽ ብዬ ነው ትላታለች። ናሆምም ዛሬ ለመሩ የጋብቻ ጥያቄ አቅርቦላታል። እሷም በደስታ እሺ ብላለች። ሰኑም ኪብሮ እናፈቀኝ እንዴ? ገና ከሄደ ሁለት ቀኑ ነው ምን እየሆንኩ ነው በማለት ከራሷ ጋር ታወራለች ኪብሮንም ደውላ መቼ ነው የምትመጣው ትለዋለች ግራ ስለገባው ወደ ቅዱስ ይደውላል አንተ የት ነህ ይለዋል ቡና እየጠጣሁ ነው ካፌ ይለዋል ምን ችግር አለው አንተ ግን ሁሌ ቡና በፌርሙዝ ይዛሀት ዞርም እንደ ይወቃ ያንተ ቡና ይለዋል ምን ሆነህ ነው በማለትም ይጠይቀዋል። ባክ ላገኝ እፈልጋለሁ ይለዋል። አሁንም ድጋሜ በር ይቆረቆራል። ኪራ ሄዶ ሲከፍት የቤቲ እናት ናቸው። እባክን ልጄ ምን ደረስክ፣ ምን አልክ ጉዳዩን ይሉታል። እንዴ ማዘር ምነካወት ቅድም አይደል እንዴ ያወራ ነው፣ ላስብበት በደንብ ይላቸዋል። እባክን እኔ ገብቼ ፀናትን ነው ማውራት ምፈልገው ይሉታል። ወደ ቤትም እሺ ብሎ ይዟቸው ይገባል። ጽናትም ውሃ ታቀርብላቸዋለች። ሊናም ጧት ያልኩሽ ሴትዮ ይች ናቸው ትላታለች። እባክሽ ዝም በይ እስኪ እናውራ ትላታለች። እና ጉዳይ ነበረን የማውራሽ ነበረ ይላታል። ቁጭ በይ ጽናትን ቁጭ ትላለች። ምን ነበር ጉዳያችሁ በማለት ትጠይቃለች። የቤቲ እናት ናት ሲሏት፣ ትደነግጣለች። ቤቲ ማለት የትኛዋ ቤቲ በማለት ግራ ትጋባለችም። እናትየዋም ቤቲ ማለት የኪራ የድሮ እጮኛው በማለት ይነግሯታል። በጣም ትበሳጫለች። እና የምናወራሽ ጉዳይ ቤቲ አሟታል ይላሉ፣ እየደነገጡም ግራ እየተጋቡም እና እኔም ላድረግ ትላቸዋለች። ቤቲ የስራውን ና ያገኘችው እረ የአእምሮ እክልም ገጥማታል ልጄ እንዲህ አይባልም ይሏታል እናቷ። እናት የቤቲ እናት ጽናትን፣ ለሰው ልጅ ክፉ አልመኝም። እሷ እኮ እኔ ልጄን በመርዝ ነ የገደለችው፣ እኔንም ልትገለኝ ሞከራለች። ስለዚህ ለእኔ ደግሞ ታሪኬ ነው። እንዴት ነው ይቅር የምለው? አረሳውም የኔ ህይወቴ ነው ይሄ። ስለዚህ እኔ ስለ ቤቲ መስማትም ምንም አልፈልግም የራሷ ጉዳይ ነው በማለት ትታቸው ትሄዳለች። ሌናም ማዘር አራኔ ነገር ህይወት ነበር እኮ ጽናት፣ እንደዚህ ሆና ተናዳ አይቻት አላውቅም፣ ስለዚህ ትላቸዋለች። ኪራም ምንድነው ማድረግ ያለብኝ? በማለት ጽናቱን ተከትሏት ይሄዳል። እዚህ ይቅርታ በጣም ግራስ ያጋቡኝ ነው ትልቅ ሰው ናቸው እንደ እናቴ ስላየኋቸው ነው እግሬ ላይ ወድቀው ለመኑም። ስለዚህ ለዛ ነው ቤት ያመጣኋቸው ይላታል። ይህም ሁሉ እያወቅ እንዴት ቤት ታመጣችኋለህ በማለትም ጽናት ትናደድና ትሄዳለች። ወደ ሰኒ ቤት በመሄድ ሁሉንም ነገር ለሰኒ ትነግራታለች። ሰኒ አይዞሽ፣ እን በቃ ተረጋጊ፣ ምን ሆኖሽ ነው በማለትም ተነግራ ተመክራታለች። እኔኮ ያናደደኝ ኪራ ነው ብዙ ነገሬን እያወቀ ቤት ድረስ እጃቸውን ገትቶ እንዴት ይዘው ይመጣል? ደግሞ እቤቷም ሄዶ እንዴት ያያታል በማለት ትነግራታለች። እጽ ተረጋጊ፣ ሂጂና ከኪራ ጋርም በተረጋጋ መንፈስ አውሪ ትላታለች። ጽናትም እሺ ብላ ወደ ቤት ልትሄድ በር ላይ እየሸኘቻት ነው ሰኔም ትስቃለች። ተመስገን እንደ እኔም እኮ ሰዎችን አይዟችሁ ለማለት በቃ፣ እስከ ዛሬ እኮ እኔን ነበር አይዞሽ የምትሉኝ ትላታለች። ባክሽ እብድ ትላታለች። የዛሬው ክፍል ይህን ይመስለን ነበር። በቀጣይ ክፍል እስከምንገናኝ መልካም ጊዜ። ነጅም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ። ባይ